ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የተከበራችሁ የብልጽግና ስራ አስፈጻሚ ኮሚቴ አባላት፣ ሁሉም ፕሮቶኮል እንደተከበረ ሆኖ ሁላችሁንም እንኳን ወደ መሶብ አንድ ማዕከል አገልግሎት በሰላም መጣችሁ ማለት እፈልጋለሁ። መሶብ በባህላችን ማዕድ የምንቋደስበት በጣም ብዙ ጥሩ የሆኑ ነገሮች አንድ ቦታ ላይ የምናገኝበት ነው። በአመራሩ ከብዙ ውይይት ከብዙ አማራጭ በኋላ የተወሰነ ውሳኔ ነው። መሶብ ዲፋይን ስናደርገው መሰረታዊ የሆኑ ጉዳዮች አሉ። አንዱ እና ዋነኛው ሰው ተኮር መሆኑ ነው። ሰው ተኮር ስንል አገልግሎቶቹ ዜጎች ከአንድ ቦታ ወደ ሌላ ቦታ እየተዘዋወሩ አገልግሎት ይጠይቁ ከነበረበት አንድ ቦታ ላይ የግድ የሆኑ እንደ ናሽናል አይዲ የመሳሰሉ እና ሌሎቹም አንድ አገልግሎት ለማግኘት ሌላው አገልግሎት ቅድመ ሁኔታ በሚሆንበት ጊዜ ከመጀመሪያ እስከ መጨረሻ አገልግሎቱ የሚገኝበት ለሠራተኛው የህፃናት ማቆያ ከሌላ ቦታ ባልተለመደ አኳኋን ለተገልጋዮች የህፃናት ማቆያ ትኩረት ተሰጥቶ የተሰራበት የመስተንግዶ ለተገልጋዩም ለሰራተኞቹም እንደዚሁ የሚገለገሉባቸው ፋሲሊቲዎች የተሟሉለት መሆኑ አንዱ መሶ ዲፋይን የምናደርግበት መገለጫው ነው፣ ባህሪው ነው። ሁለተኛው ደግሞ በጣም ትልቅ ነገር አገልግሎቶቹ በየራሳቸው ብቻ ሳይሆን አንዱ አገልግሎት ከሌላው አገልግሎት ጋር ተሳስሮ ዜጎች መረጃ አንድ ጊዜ ብቻ የሚጠየቁበት አንድ ጊዜ ለሆነ ተቋም መረጃ ከሰጡ ተደግሞ በድጋሚ መረጃ የማይጠየቅበት ሁኔታ መኖሩ ከሁሉም በላይ ሁላችንም በጣም ደስ ያለን ክቡር ጠቅላይ ሚኒስትራችን ሶፍትዌርን በተመለከተ ኢትዮጵያ ማልማት አለባት፣ ይህንን በራሳችን ልጆች መሰራት አለበት ብለው ከመጀመሪያ ጀምሮ ይህንን ሀሳብ አመንጭተው ዳይሬክሽን ሲሰጡን በተለይ በቴክኖሎጂ ረገድ በበኩል እኔ ራሴ በጣም ደስ ያለኝ ሁላችንም በዚህ የተሳተፍን ሰዎች ደስ ያለን የቴክኖሎጂ ትራንስፈር መኖሩ በጣም ኢትዮጵያን የሚያኮራት እና በቴክኖሎጂ ፋናወጊ ስራ የሰራንበት የመሶብ መገለጫ የሚሆነው አንዱ ይሄ ነው። ትልልቅ ፋይዳዎቹ ሶስት ጉዳዮች ናቸው። አንዱ ለሰው ትኩረት የሚሰጥ መሆኑ ሰውን አክብረን ከእንግልት የምናድንበትና በዜጎች አገልግሎት ለማግኘት ሲመጡ የሚፈልጉትን አገልግሎት በአንድ ማዕከል መጨረሳቸው አንዱ ትልቁ የመሶብ ፋይዳ ነው። ሁለተኛው ትልቁ ነገር ደግሞ በቴክኖሎጂ ትራንስፈር ላይ አቅማችን የምንፈትንበት እና ለፖለቲካል ኢኮኖሚ ትራንስፎርሜሽንም ትልቅ ጉዳይ የሚሆንበት የቴክኖሎጂ ትራንስፈር ነው። ሶስተኛው ትልቁ ፋይዳ አገልግሎቶች ተሳስረው የሚሰጡበት መሆኑ ሶስተኛው ትልቁ ፋይዳ ነው። እነዚህ ዋና ዋና ፋይዳዎቹ ናቸው። በዚህ ማዕከል በአንድ ጣራ ስር ሆኖ የህፃናት ማቆያ ለተገልጋይም ለሰራተኞችም የህፃናት ማቆያ አለው። ለሁሉ አገልግሎት የሚባል በሌላም ዓለም ያልተለመደ በኢትዮጵያም ለመጀመሪያ ጊዜ የምንጀምረው ዜጎች ቴክኖሎጂ የማይጠቀሙም ቢሆን ቴክኖሎጂን በተመለከተ በድረ ገጽ ላይ ወይም በፖርታል ላይ መጫን ያለባቸው ጉዳዮች ካሉ ሠራተኞች ደንበኞቹን፣ ዜጎቹን ወክለው የሚጫኑ ነገሮች በሙሉ ለሁሉም አገልግሎቶች የሚጭኑበት። ከዛ በኋላ ቀጥሎ ደግሞ በእያንዳንዱ ተቋም የሚያስፈልጉ አገልግሎቶች ያንን አገልግሎት የሚሰጥበት ያለው ነው። ቤዝመንት ላይ ቴክኖሎጂ ለቴክኖሎጂ የሚያስፈልጉ ሁሉም ቴክኖሎጂዎች ቤዝመንት ላይ ያሉበት፣ ሠራተኞች ልብሳቸው የሚቀይሩበት ሕጻናት የሚያቆዩበት አገልግሎቶች የተሟሉለት ማዕከል ነው። ዝርዝር ነገሮቹ በአመራሮቹ አንድ በአንድ የሚያቀሩበት ሁኔታ ይኖራል። አጠቃላይ እንደ መሶብ ሙሉ ስዕሉ ይሄ ነው የሚመስለው እና አመሰግናለሁ።